ሰላም ኢትዮጵያውያን፣ ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን እየቀርብ ያለው ደጀን ነኝ። በሀገራዊ ምክክር ኮሚሽን የአማራ ክልል የባለድርሻ አካላት ክልላዊ ምክክር መድረክ እየተካሄደ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ስራውን እያከናወነ ይገኛል። የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብና ለአጠቃላይ ምክክር ጉባኤው ወኪሎችን የመምረጥ ስራ ሚያዝያ አንድ ቀን ሁለት ሺ አስራ ሰባት አመተ ምህረት መጠናቀቁ ይታወሳል። ሚያዚያ ሁለት ቀን ሁለት ሺ አስራ ሰባት ዓመተ ምህረት ደግሞ አምስት ባለ ድርሻ አካላትን ያካተተው ክልላዊ ምክክር መድረክ ተጀምሯል። በዛሬው የምክክር ሂደት ላይ የተገኙት አምስቱ ባለ ድርሻ አካላትም የመንግስት ተቋማት ተወካዮች፣ መንግስት ያልሆኑ ተቋማትና ማህበራት ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ ተጽዕኖ ፈጣሪ ግለሰቦችና በመጀመሪያው ዙር ምክክር ለሀገራዊ ምክክር ጉባኤ የተመረጡ የወረዳ ማህበረሰብ ወኪሎች ናቸው። በጸጥታ ችግር ተፈናቅለው የነበሩ ወገኖችን የመመለስ ሥራ እየተከናወነ መሆኑን የሰሜን ሸዋ ዞን አስታወቀ። ዘላቂ ሰላምን ለማምጣት በትኩረት እየተንቀሳቀሰ እንደሚገኝ የሰሜን ሸዋ ዞን አስታውቋል። የሰሜን ሸዋን ዞን ምክትል አስተዳዳሪ ተክለየስ በለጠ ከአሚኮ ደብረ ብርሃን ኤፍ ኤም 91 ነጥብ 4 ጋር ባደረጉት ቆይታ በዞኑ ሁሉም አካባቢዎች በርካታ ህዝባዊ ውይይቶች መካሄዳቸውን አስታውሰዋል። በተደረጉ ህዝባዊ ውይይቶችም የዞኑ ህዝብ ለሰላም መስፈን ቁርጠኛ አቋም እንደያዘ አረጋግጠናል ነው ያሉት። ከአጎራባች የዞን አስተዳደር መዋቅሮች ጋር በተሰራ ጠንካራ ግንኙነት ካሁን በፊት ሲያጋጥሙ የነበሩ የሰላም መደፍረስ ችግሮችን ማስቀረት መቻሉንም አንስተዋል። በዚህም በጸጥታ መደፍረስ ችግር ምክንያት ከቀያቸው ተፈናቅለው የነበሩ ወገኖችን የመመለሱ ስራ በመከናወን ላይ መሆኑን ነው የተናገሩት። የጸጥታውን ችግር ሰበብ በማድረግ የአገልግሎት አሰጣት ችግር የሚፈጥሩ ሰበበኛ የስራ ኃላፊዎችን ዞኑ እንደማይታገስም አስገንዝበዋል። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የተላለፉት የሰው ሠራሽ አስተውሎት ዜናዎቻችን እስካሁኖቹ ነበሩ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን